ሰላም የተወደዳችሁ የኢትዮ መረጃ ቤተሰቦች፣ በዛሬው ጥንቅራችን ማይክሮቺፕ ምንድን ነው? ለምን አገልግሎት ይውላል? ለሰው ልጆችስ ስጋት ነው ወይ? ዓለምንስ እንዴት ይለውጣል የሚለውን እንቃኛለን። አብራችሁን ቆዩ። ማይክሮቺፕ ወይም ቺፕ አነጋጋሪም አወዛጋቢም ከሆኑ የቴክኖሎጂ ዘርፎች አንዱ ነው። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ መጥቷል። ገቢያ ሲወጡ ስልክ ወይም ካርድ ይዞ መውጣት የማያስፈልግበት ጊዜ እየመጣ ይመስላል። በታሪክ ለመጀመሪያ ጊዜ ቺፕ በሰው ሰውነት ውስጥ የተቀበረው እንደ አውሮፓውያኑ አቆጣጠር በ1998 ነበር። በሕክምና እና በክፍያ ስርዓት ቺፕን በመምረጥ ረገድ በቻይና በጃፓን እና በደቡብ ኮሪያ ከፍተኛ ፍላጎት ተስተውሏል። ከሰዎች ባሻገር የቤት እንስሳትን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 ነት ውስጥ ቺፕ ለመቅበር እና በቺፕ አማካኝነት ክትትል ለማድረግ ነው የሚል ሀሰተኛ መረጃ መሰራጨቷ አይዘነጋም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢልጌትስ ነው ተብሎ በስፋት ይወራ ነበር። የማይክሮቺፕ ባለቤቶች ማይክሮቺፕን ያስቀበሩ ሰዎችን ይቆጣጠራሉ፣ በማይክሮቺፕ አማካኝነት መንግስት ይከታተለናል፣ በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረስ መረጃ እየሰበሰቡ ነው፣ ማይክሮቺፕ የዲያቢሎስ ስራ ነው የሚሉና ሌሎችም ብዙ የሴራ ትንታኔዎች ይሰማሉ። እነዚህ ግን ሳይንሳዊ መሰረት እንደሌላቸው ባለሙያዎች ይናገራሉ። ህሩዊ ቺፖች ካንሰር ወይም ኢንፌክሽን ሊያመጡ ይችላሉ የሚለውን መላምት ይጠቅሳል። በሌላ በኩል ቺፖች ድንገት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 ግዑዝ አካላት ላይ ከሰዎች ጭንቅላት የተገኘ መረጃን መጫን ይቻላል። ከልጅነት እስከ እውቀት ያለን ማንነት እና መረጃን መጫን ማለት ነው ሲል ህሩ ያብራራል። የሰው ልጅን ተፈጥሯዊ አቅም በቴክኖሎጂ በመታገዝ የላቀ ማድረግ ወይም ደግሞ ትራንስ ሁማኒዝም ከማይክሮቺፕ ጋር ተያይዞ ይነሳል። በማይክሮቺፕ ታግዞ በማሰብ ብቻ እንቅስቃሴ መከወን ይቻላል። ለምን የሰዎች ሰውነት ከተፈጥሯዊ አቅሙ የላቀ ድርጊት እንዲፈጽም ማድረግ አይቻልም? ይህ ከተፈጥሯዊ የሰውነት ገደብን መሻገር ማለት ነው። ለምሳሌ በጣም ፈጣን አትሌት መፍጠር ይቻላል። ሰውነት ውስጥ የሚገባውን እና የሚወጣውን የትንፋሽ መጠን ከተፈጥሯዊ መጠን በላይ በመጨመር ሰዎች ሳይተነፍሱ የሚቆዩበትን ጊዜ በመጨመር እንዲሁም ዓይን የሚያይበትን ርቀት መጨመር ሊሆን ይችላል ሲል ህሩ በምሳሌ ያስረዳል። በርግጥ የሰዎችን ተፈጥሯዊ አሰራር ማሻሻል የሚለውን ሀሳብ ከሃይማኖት ከስነ ምግባር እና ከሞራል አንጻር የሚነቅፉ አሉ። እንደ ማይክሮቺፕ ያሉ ቴክኖሎጂዎች ተደራሽነታቸው ለጥቂት ሀብታሞች ሆኗ አለምን ያለውን የእኩልነት እጦት ያሰፋዋል የሚለውን ፍርሃት ህሩይ ሳይጠቅስ አያልፍም። ዘጠና በመቶ የአለም ሀብት በአስር በመቶ ሀብታሞች ተይዞ ባለበት ሁኔታ እንዲሁም ዴሞክራሲ እና ምክንያታዊ እሳቤ ባልጎለበተበት ሁኔታ ውስጥ ቴክኖሎጂ በቅርብ ዓመታት ውስጥ ለገበያ ሲቀርብ ተጠቃሚዎች ሀብታሞች ይሆናሉ። ማይክሮቺፕ ሰዎችን ይጎዳል። ከማይክሮቺፕ ጋር በተያያዘ ከሚነሱ ጥያቄዎች አንዱ ድንገት ኢንተርኔት ቢቋረጥ ሰዎች ምን ሊገጥማቸው ይችላል የሚለው ነው። በሌላ በኩል ከፍተኛ የኤሌክትሮማግኔቲዝም ፐልስ የመጋለጥን ስጋት ይጠቅሳል። በማይክሮቺፕ ላይ ብዙ ጥናቶች የሚደረጉበትም ለዚህ ነው። ስለዚህ በአንድ ጊዜ ማይክሮቺፕ በሰውነት ውስጥ ከመቅበር ቀስ በቀስ ጥናት ቢደረግበት የሚል ምክር አላቸው። የጣቢያችን ቤተኛ የሆኑት የቴክኖሎጂ ሰው በበኩላቸው ማይክሮቺፕ በአንድ ጊዜ በሰዎች ላይ የሚጫን ሳይሆን ቀስ በቀስ መደረግ ያለበት ነው ብለው ያምናሉ። ለንግድ መሯሯጥ ሳይሆን ቀስ በቀስ መደረግ ያለበት ነው። የሰው ልጅ በልህቀት መድረስ የሚችልበት ድረስ ገና አልደረሰም። የሰው ልጅ አብሮ መኖርን አልተማረም። አሁንም ጦርነት አለ። ስለዚህም የሳይንስን ማህበረሰብን ስጋት እጋራለሁም ብለውናል። ሰላም፣ የተወደዳችሁ የኢትዮ መረጃ ቤተሰቦች በዛሬው ጥንቅራችን ማይክሮቺፕ ምንድን ነው፣ ለምን አገልግሎት ሲውላል፣ ለሰው ልጆችስ ስጋት ነው ወይ፣ አለምንስ እንዴት ይለውጣል የሚለውን እንቃኛለን። አብራችሁን ቆዩ። ማይክሮቺፕ ወይም ቺፕ አነጋጋሪም አወዛጋቢም ከሆኑ የቴክኖሎጂ ዘርፎች አንዱ ነው። በእጅ ቆዳ ስር በሚቀበር ቺፕ ክፍያ መፈጸም እየተለመደ መጥቷል። ገቢያ ሲወጡ ስልክ ወይም ካርድ ይዞ መውጣት የማያስፈልግበት ጊዜ እየመጣ ይመስላል። በታሪክ ለመጀመሪያ ጊዜ ቺፕ በሰው ሰውነት ውስጥ የተቀበረው እንደ አውሮፓውያኑ አቆጣጠር በ1998 ነበር። በሕክምናና በክፍያ ስርዓት ቺፕን በመምረጥ ረገድ በቻይና በጃፓን እና በደቡብ ኮሪያ ከፍተኛ ፍላጎት ተስተውሏል። ከሰዎች ባሻገር የቤት እንስሳት ሲጠፉ ለማግኘት ቺፕ እየተገጠመላቸው ነው። እንደ ስዊድን እና ኔዘርላንድ ባሉ ሀገራት ባቡር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 ቫይረስ ወረርሽኝን የተመለከተው ነው። ወረርሽኙ የተለቀቀው በክትባት ሰበብ በሰዎች ሰውነት ውስጥ ቺፕ ለመቅበር እና በቺፕ አማካኝነት ክትትል ለማድረግ ነው የሚል ሀሰተኛ መረጃ መሰራጨቷ አይዘነጋም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢልጌትስ ነው ተብሎ በስፋት ይወራ ነበር። የማይክሮቺፕ ባለቤቶች ማይክሮቺፕን ያስቀበሩ ሰዎችን ይቆጣጠራሉ። በማይክሮቺፕ አማካኝነት መንግስት ይከታተለናል። በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረስ መረጃ እየሰበሰቡ ነው፣ ማይክሮቺፕ የዲያቢሎስ ስራ ነው የሚሉና ሌሎችም ብዙ የሴራ ትንታኔዎች ይሰማሉ። እነዚህ ግን ሳይንሳዊ መሰረት እንደሌላቸው ባለሙያዎች ይናገራሉ። ህሩዊ ቺፖች ካንሰር ወይም ኢንፌክሽን ሊያመጡ ይችላሉ የሚለውን መላምት ይጠቅሳል። በሌላ በኩል ቺፖች ድንገት መረጃ መዝባሪዎች እጅ ቢገቡ ግላዊ መረጃዎች ሊሰረቁ የሚችሉበት እድል ሰፊ ነው፣ የቴክኖሎጂ ደህንነት ባለሙያዎች ስጋታቸውን ሲገልጹም ይደመጣል። ከጤና ጋር በተያያዘ የሚነሳው ጥያቄ ሚዛን ይደፋል። ቺፖችን በተሻለ ሲልከን ሸፍኖ ለመስራት ጥናቶች እየተደረጉም ነው ይላል። ስለ ማይክሮቺፕ ከሚነገሩ ልቦለዳዊ የሚመስሉ ሳቢዎች አንዱ የሰዎችን ዲጂታል ማንነት ማስቀረት ያስችላል የሚለው አንዱ እንደሆነ ባለሙያዎች ይናገራሉ።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 በዚህ መንገድ የሰዎችን አካል በማስመሰል ወይም ደግሞ ክሎኒንግ የሚመስሉ ግዑዝ አካላት ላይ ከሰዎች ጭንቅላት የተገኘ መረጃን መጫን ይቻላል። ከልጅነት እስከ እውቀት ያለን ማንነት እና መረጃን መጫን ማለት ነው ሲል ህሩ ያብራራል። የሰው ልጅን ተፈጥሯዊ አቅም በቴክኖሎጂ በመታገዝ የላቀ ማድረግ ወ